ተሳደቡ ችግር የለውም እሱ በሏ ስለ ተሳደቡ በሏቸው እንደውም ይጨምሩበት ምንም የሚጎል ነገር የለም እንደውም በረከት ነው እኮ እርግማንም በረከት ነው ምንድን ነው ያለው በለዓም የማይረገመውን አልረግምም እንደውም ልራገም የወጣሁትን እግዚአብሔር ያለኝ ምንድን ነው ባርክ ነው እነሱ መባረክ ባያውቁ የተሳደቡት ቋንቋ እኔን ይባርከኛል። ንግግራቸው ግን ባለመዝገብ ነው፣ ችግር ነው። ያው ሰባት አመት ሆኖኛል፣ ይሄን ነገር ከተወኩኝ። ታሩ እውነትሽ ነው። ወለት ወተን አሏጭ። አዎ በቃ ለማንኛውም ጨሌውን በጥበብ ነው የምንጥለው አሉ እናትዬው። ከዛ ልጆቹ ድንግጥ ጥሎ ብድግ አሉ። ማይልት ይሆናል አሉ እድቆ ማን ይቆጭ እኔ እናንተ እንዳትጎዱ ብዬ እንዳይለክፋችሁ ብዬ ነው እንጂ በጣል አቅቶይ ነው። ድሮ ጥንት ነው ያሰብኩት የዛሬ ሀያ ዓመት እያልኩ እኮ ነው አሉ ገረማቸው። ልጆቹ መምህር የሚናገሩ ትክክል ነው አሉ እናቶች ልጆቻቸው እንዳይጎዱ ፈርተው ነው እንጂ ጨሌውን ማምለክ ፈልገዋል አብዛኞቹ የሚያመልኩት የሚለው ነገር ልጆቹ ገባቸው። የዛሬ ሀያ ምናምን ዓመት አስቡት መጣል ፈልገው ነበር ጨሌውን። ከዛ በዚህ ሁኔታ ውስጥ ሆነው ጨሌውን እንዴት እንደሚጣል ከትምህርቱ ላይ በደንብ አዳምጡና ምን ምን እንደሚጸለይ አዳምጡና እናቃጥለዋለን ሲሉኝ፣ አባት አንዴ፣ አባታችን እርስዎ ጸሎት ባፈውትም ደስ ያሉትን ጸሎት የጸልዩና ከዛ እናቃጥለዋለን ብቻ አቃጥሎትን ያለው ምን እንዳለ ሌላ አልሰማንም አሉ። ከዛ ድርሳ ለሚካኤል ጸልየው ጨሌውን አቃጠሉት። ጨሌው ከተቃጠለ ጊዜ ጀምሮ እናትዮታ ጨሌው ምንድን ነው መንፈስ እዛ ቤት ውስጥ ለመኖሩ ራውተር ነው ወይም ደግሞ እንትን እንደ ዳታ ነገር ነው። ሰይጣን እዛ ቤት ውስጥ እየተመለከ ለመሆኑ ና ግብር እየተገበረለት ለመሆኑ ማሳያ ነው እንጂ ጨሌው ላይ ሰይጣን የለም። ቢኖርም እንኳን ጨሌው ላይ መቀመጫው እንደ ማረፊያ ሲያጣ መጥተው የሚቀመጥበት እንጂ ሰው ልብ ውስጥ ነው ያለው ሰይጣን። ጨሌው ዝም ብሎ የእንትን ነው ምልክት። ጠላ ቤት እዚህ አካባቢ ያለ ከተባለ ጠላ ቤት መኖሩ ምልክቱ ጣሳ ተንጠልጥሎን አይደለም። ልክ እንደዛ ነው እንጂ ጠላ ውስጥ ጣሳ ውስጥ ጠላ የለም። በር ላይ በእንጨት የተቀመጠው ጣሳ ላይ ጠላ አይደረግም። ግን ጣሳውን ሲመለከት ጠላ የሚጠጣ ሰው ገብቶ ይጠጣል። ፋርማሲም ለመኖሩ ማስታወቂያ ይደረጋል። መድኃኒት እዛ ላይ ምናምን ስዕል ይደረጋል። ምግብ ቤት ለመሆኑ በየአይነቱ ቁርጥ ምናምን ምናምን ባነር ላይ ተሰቅሎ ታያላችሁ። ግን ምግቡ እዛ ላይ የለም። እንደዛ ነው ሰይጣን ሰይጣን በትክክል ጨሌው በሚመለክበት ስፍራ አለ አዎ። ግን ጨሌው የሚፈልገው ሰዎች ፕሮሰሱን ሲያደርጉት ለእሱ እየተደረገ እንደሆነ ማወቂያ መንገዱ ነው ማለት ነው። ደግሜ ነው የምነግራቸው። እና ሴትዮዋ ታመሙ፣ ባልተቃጠለ ኖሮ ብሎ በጣም ተጨነቁ እና ደወሉልኝ፣ ቴክስት ያደረጉልኝ። ቴክስቱ የደረሰኝ እኔ ያየሁት ከሳምንት በኋላ ነው። እና ስልኩ ማውቀው መሰለኝ ትሩ ኮለር ላይ ሲወጣ ይሄን ችልጅ አውቃታለሁ ማቃታልኩኝ እና እናንተ እሷ ረስተዋለች። እኔ መሆን ነጠቅም ለንግድ ፍቃድ ብዬ ሌደታ ክፍለ ከተማ የቲን ነንበር ለማስተካከል ማ ሲሄድ ሴቭ አድርጌዋለሁ እና ሄሎ፣ እንዴት ነሽ? ሰላም ነሽ? ያልኳት እግዚአብሔር ይመስገን አለችኝ። በሌላ ስልክ ደወልኩላት ማን ለበልስትለኝ ጊዜ መምህር ተስፋ ያልኳት፣ እንዴ መምህር ይህን ስልክ እንዴት አወቅኸው? አለችኝ። በሌላኛ ስልኳ ሁለት ጊዜ ሴቪ አድርኳት እና እንደ እኔ እኮ መጥቼ እንደዚህ ልደታ ክፍለ ከተማ እንደዚህ እንደዚህ ስራ ሰርተሽልኛል ለሰባት ጊዜ፣ ወይ እኔ ደስ ሲል በጣም ይገርማል። በቃ እንተዋውቃለና በቃ ደስ ይላል፣ ጥሩ ነው ብላ ለወንድሟ ነግረው ምናምን ተገናኘል። ስለዚህ ለኔ ትልቅ ውለታ ውለሽልኛል፣ እዛ ቦታ ላይ ትልቅ ስራ ሰርተሽልኛል። እዚህ ጋር ደግሞ እናንተን ማግዛችሁ ነገር ምንድን ነው አልኳት። አሁን መመጋገብ ሆነ ማለት ነው። እና እናታችን ጫሌ ከጣለች ጊዜ ጀምሮ ታመመችብን ምን እናድርጋሉ። ተዘላያቸው ብዬ ሄድኩኝ። አንተ ጉደኛ አሉኝ። ውያም እናቴ ምን ነው ምን አልኩ አልኳቸው። እዚህ የምትለፈልፈው ነገር በጣም እኮ የሚገርም ነው አሉኝ። ተኝቶ ተኝቶ እንኳን ብላሳቸው ከባድ ነው እና እማዬ እንዴ እንደዚህ እኮ አይባሉ እንዴ። ልጄ እኮ ነው ምን አገባቸው፣ እንደፈለግኩ ጠራዋል። ከዛ ማዘር እየ እንደፈለኩት ነው መስደር የም ይችላሉ፣ አልኳቸው እና ሙልጭ አረገ ያሳሉ። ማን ነው የሚያወራው፣ መንፈስ ነው ወይስ ማን ነው አልኩኝ። እና እሺ ማዘር፣ ምን ልታዘዝ? ምንድን ነው እሱ? ልክ ጨሌው ከተቃጠለ በኋላ ታመመችብን እናታችን አሉኝ። እና ምንድን ነው የሚሉኝ ነገር አለ አልኳቸው። ይሄ ወመኔ ለምን አይገለኝ? ምን አገባኝ እኔ? ድሮ ነው ልጥለው የፈለግኩት። ድሮ ነው የማንዋደድም፣ ከድሮ ጀምሮ አንዋደድም። አሁን አንድ የምነግርህ ነገር አለ፣ አዳምጣልኝ። እና ታሪካቸው ወደኋላ መናገር ጀምሩ እዚህች በተኝቼ ታሪኬን ሳልናገር መሞት የለብኝም፣ መምህር ተስፌን ጠሩልኝ ብዬ ተናግሬ። የተጠራው እነሱ አይደለም የጠሩሉ። በእርግጥ እነሱ እኔን መጥራት ያሰቡት እናትየዋ ቢመጣ ደስ ይለኛል ስላሉ ነው። መጀመሪያ አላሰቡትም ነበረ። ምን ነው ማየ፣ ሰው ጊዜ የምነግረው ነገር አለኝ። እሱ እኮ ቄስ አይደለም፣ ንስሐ ልትገቢ ፈልገሽ ከሆነ? አይ እንደሱ አይደለም እማወራው ነገር አለ። እዚህ የሚለፈልፈው ነገር የሚጠቅመው ነገር አለ። የምነግረው ነገር አለ። ለሶስት ሰዓት ያክል ነው፣ ታሪካቸው የተናከሩት። እስኪ ያለበይን ድረስ ቁጭ በየበቃ ቁምጥጥ እስከምን ድረስ ማለት፣ ደክሞኝ ሰልችቶኝ አይደለም ቀጠሮ ነበረኝ። በቃ ቀጠሮ ይሄን በማፍረስ የተናደጅ ያለው እዛ ቦታ ላይ። እዚህ ጋር ደግሞ በጣም የሚገርም ነገር እየነገሩኝ ነው። ሰይጣን እንዴት እንደሚበቀል እርግማን፣ ሟርት ምን እንደሚመስል እየነገሩኝ ነው። እና እሱን እስኪ እንወያይ። አሁን እኚህ እናት እነዚህ ልጆች ከመውለዳቸው በፊት የነበረው ባላቸው የመጀመሪያ ልጃቸው የመጀመሪያ ልጃቸው ይሄ ወንዱ ሳይሆን ሌላ ሌላ አለ። የመጀመሪያ ልጃቸው ወንዱ ልጅ፣ ከዛ በኋላ ሴት ተወለደ። ከዛ በኋላ ይሄ ልጅ የተወለደው የመጀመሪያ ልጃቸው ከዚህ ከመጀመሪያ ባላቸው የተወለደ ነው። ከዛ በኋላ ሌላ ባል አግብተው እነዚህን ሰባት ልጆች ስድስት ልጆች የወለዱት አጠቃላይ ሰባት ልጆች ነው ያሏቸው። እና የመጀመሪያ ልጃቸው ግን እውነት በትክክል የዚህኛው ባህላቸው ልጅ ነው የሚመስላቸው የነበሩ ልጆቹ አያውቁም ይሄንን። እና ብሎ ሲናገሩ እንዲህ ማየ ቤቤ የማ ልጅ ነው አሉ። ዝም በሉ አዳምጡ፣ ጸጥ ብላችሁ አዳምጧል። እና አያውቁም፣ ማንም ሰው ይሄን አያውቅም። ባህላቸው ይህን ሚስጥር እንደደበቁላቸውን ያረፉት የእኚህ ሴትዮ ባል ይሄን በህይወት ይሄን የሉም። የዛሬ አስር ዓመት ምናምን አርፈዋል። አባታቸው የእነዚህ ልጆች አባትና ልጅ ነው ብሎ ስለሚያሳድጉ አንድ ፍቅር ሳያጓድሉበት ስላሳደጉ የአባታቸው ልጅ መሰላቸው። ግን አባቱ ሌላ ነው። ልጁ ደግሞ ያውቃል አባቱ ሌላ እንደሆነ። ለእህቶቹ ደግሞ አልነገራቸውም። ለሚስጥር ተነግሮታል። ድንገት ሲሰማ ላይደነግጥ ተብሎ እየተነገረው ለእህቶቹ ግን እንዳትናገር ተብሎ ነው ያደገውና ጠንቃቃ ቤተሰብ ነው ማለት ነው። የቤተሰብ የመጀመሪያ ባላቸውን ታሪክ ነው የሚነግሩኝ የመጀመሪያ ባኔ ከዚህ ልፍ ብሎ ወደዛ ጋር ትልቅ ፎቅ አለ። ከሱ ፎቅ አጠገብ ያለ ትልቅ ቢላ ቤት አለ። እዛ ቢላ ቤት ውስጥ ነው የሚኖረው ምናምን ብሎ ሲናገሩ የጋሽ ግር ሄላቸው፣ እሱ ባለቤትሽ ነበር? አዎ፣ ቤቢ ኮ የሱ ልጅ ነው። ልጆቹ በጣም ደነገጡ። ለምን ሰውየውን ያውቁታል? እና ያውቁታል ማለት የሚታወቅበት መንገድ አለ። በአሁን ባለበት ሁኔታ እና እሱ ነበረ ባለቤቴ እና በደርግ ጊዜ ኃይለኛ ባለስልጣን ነበረ። ኃይለኛ ባለስልጣን የሰፈር ወጣቶችን እያፈሰ ለውትድርና ለብሔራዊ ውትድርና ድርና የሚማግድ ነበር እና የሰፈር እናቶች ይሄ ሰው እየመጣ ከተባለ ልጆቻቸውን በርሜል ውስጥ እየደበቁ ኮርኒስ ውስጥ እየደበቁ አልጋ ስር እየደበቁ ሂድል ይመቃኛሉ በጓሮ እየሸኙ ቀሚስ እያስለበሱ ወጥ የምትሰራ ሴት ጺሙን ተላጭቶ ወጥ የምትሰራ ሴት ሙስሊም ሴት አስመስለው ሙስሊም ልጅ ጠምጥማ እንደዚህ የምታረጋለህ አይደል፣ እንደዚ አስመስለው ልጆቻቸውን ያስመልጡ ነበረ በወቅቱ። እና ብዙ ነው ብቻ፣ ስለ ደርግ፣ ስለ ኢሰፓ አባል፣ ስለ ምናምን እዛ ውስጥ አሁን መግባት አልፈልግም። ሰውየው በጣም አይለኛ ኢትዮጵያ ትቅደም ብለው ግራጅ የሚያወጡ ታውቃላቸው እና ይፋፋም ምናምን ይውደም ምናምን እንደዚህ ሁሉ ነገር ይውደም ይውደም ተብሎ በግራ እጅ ሆነ ወደመ ይላሉ፣ አሉ መምህር ግርማ። ያን ጊዜ ነበር። እና ግን ሰውየው እጅግ በጣም ብዙ እርግማን የሚሸከም ሰው ነበረ። የማን እርግማን? ኢቨን ጠንቋይ እንኳን በአቅሙ ረግሞታል። ይህን ሰው ለምን እየመጡ እናቶች እርገምልኝ፣ ጥላወጊ፣ ይህን ሰውዬ ከዚህ ምድረገጽ አጥፋልን እያሉ ጥላወጊ እንዲላክበት ይደረግ ነበር። ግን ደግሞ ሰውየው ራሱ በጥላውጊ አይሞትም። ይህንን ሴትዮዋ በደንብ ያውቃሉ። አብረው በትዳር ይኖሩ ስለነበረ ባለቤቴ ስልጣን ያገኘውና ያንን ደረጃ የደረሰው በደብተራ ነው፣ እንዲሁም ደግሞ በጥንቆላ ነው፣ በጥበብ ነው። ያፈረሰ ካህን ነበረ፣ ያፈረሰ ካህን ነበረ፣ ዲያቆን ሆኖ መርጌታ ሆኖ መጌታ መቱ በገጠር ነው ትቶት የመጣው። ከዛ ከተማ ሲመጣ ወደ ፖለቲካው ገባበት እና ቢያችን ድብትርናውን እየተጠቀመ እየሰራ የት አካባቢ ማን እንደተደበቀ ያውቃል። እንዲህ እያደረገ ስልጣኑን በጥንቁልና በመተት በድግምት ወጣቶቹንም እንደዚሁ ሲመጣ ሽንት የሚያስለቅቅ ሰው ነው። የማት ግርማ ሞገስ አስደግሟል ማለት ነው ለውለ ግርማ ሞገስ ደግሟል ነው። ምን አስደግሟል? ራሱን በራሱ ማለት ነው። እና ልክ እሱ ሲመጣ እናቶች በቃ ሽንት በሽንት ነው ያለቅሳሉ። እባክል ልጄን ተውልኝ። ቤት ሲመጣ ሲገባ ዘበር በእጁ ነካ ካደረጋቸው በቃ እዛ ነው የሚደርሱት። በጣም ግዙፍና ጎጥ ትን ሰው ነው። በቃ ኃይለኛ ሰው ነው። በዛ ላይ ደግሞ ጥቁረቱ በጣም የሚያስፈራው መልኩ እና ከክፋቱ እንደው ጥቁረትን ከለርን ከከለርን የተቸው አይደለም። ጥቁር ሰው የእግዚአብሔር ሰው ይኖራል፣ ከለር አይደለም ቅድስናና ንጽህናን ወይም እርኩሰትንና ኃጢአትን የሚገልጸው። ግን አንዳንድ ጊዜ ጥቁርን በመጥሩ ነገር አንገልጸውም። እና እንደዛም ሆኖ ደግሞ በእንቅርት ላይ ጆሮ ደግፍ፣ ባህሪውም ደግሞ አስቸጋሪ ነው፣ ይፈራል። እና እሱ ሲመጣ ነገሮች ይርዳሉ፣ በቃ እናቶች ይርበተበታሉ። እና አንዳንድ እናቶች ማ ይኸው ይኸው ከውሰድ፣ በቃ ግን ልጄን አትጉዳብኝ እባክህን በቃ በሰላም ሄዶ ከተረፈልኝ በሰላም ይመጣል። ውትድርና ምናምን ብለው እናቶች አልቅሰው ሰው ነው የሚሰጡት ወጣቶቹን። ከዛም ከዛም ሰብስቦ በመኪና ጭኖ በሌሊት ነው ደግሞ የሚመጣው። እንዲህ ነው የሚያደርገው የነበረው እና ከሁሉ ግን አብዛኛውን ጊዜ ድብትርና የሚጠቀምበት ለራሱ ነው ለግርማ ሞገስና ለስልጣን ነው እንጂ ሌላ ቦታ ላይ አይሰራበትም። ግን እርግማን በጣም ከቦታል። ያ እርግማም ላይ የእናቶች ያለቅሱበታል፣ ያጥፋ ይላሉ በፊት ለፊት የሚረግሙት አሉ። እና በጥይት የተገደለች ምናት አለች ስትሰድበው ግንባሯል በሽጉጥ መታት፣ እና ልጇን ወስዶ ሴትዮዋን ደፍቶ፣ መቼም በሰላም ይኖራል ብላቸው አታስቡ ማለት ነው። ሌላው ደግሞ የሰው ሚስት ይቀማል። የሰው ሚስት መቀማት በሲስተም እያደረገ ነው የሚቀማውና አስራ አራት ልጆች አሉት። መደበኛ በትዳር የወለዳቸው ሶስት ናቸው። ትዳር ላይ ከኚህ ሴትዮ ራሱ ከአስራ አራት ውስጥ አንዱ ልጅ አንዱ ልጅ ይሄ የመጀመሪያ ልጃቸው ቤቢ የተባለው ልጅ ማለት ነው። ቤቢ የመጀመሪያ የሰውየው የመጀመሪያ ልጁ አይደለም። ሴትዮዋ ራሳ የመጀመሪያ የሚስቱ አደለችም። በኋላ መስሏቸው ነው ሴትዮዋ ከገቡ በኋላ እንደተለመደው ገብተው የሚወጡ ሴትዮው ነበሩ። አመት ሁለት ዓመት ወይም ደግሞ ስድስት ወር ቆይቶ ነው የሚወጡት፣ እና እንዲቀመጡ አይፈልግም ውስጡ ያለው መንፈስ እና በቤቱ ግን ያሳደጋቸው ሶስት ልጆች ናቸው ደብተራ ባለስልጣን ሲሆን አስቡት። እንደገና ደግሞ ስሙ ደግሞ ዳምጠው ሲሆን አደፍርስ ሲሆን ደግሞ አስቡት። ሁልጊዜ የምናገረው አደፍርስ ዳምጠው ሲሆን ካህን ሲሆን ምኑ ነው ታዲያ የሚዳምጠው? ምኑ ነው የሚያደፈርሱ? አስተውሉት። ባለስልጣን ሲሆን ብዬ እናገራለሁ፣ እና ይሄ ታሪክ ይመጥነዋል ብዬ አስባለሁ። እና ጋሽ ዳምጠው ወይም ጋሽ አደፍርስ ሲመጣ እናቶች ማልቀሳቸው ብቻ ሳይሆን ጠንቋይ ቤት ሄደው ይህንን ሰውዬ አትገልልኝም ይላሉ። አረ እሱ ሰውዬ እራሱ እሱ ራሱ እኮ ከባድ ነው፣ እኛ ይህን ማድረግ አንችልም የተባለ እና በቃ እግዚአብሔር ይህንን ሰውዬ ያጥፋልኝ ብሎ ከአይናቸው የሚፈሰውን እንባ ወደ እግዚአብሔር እንደ ራሄል እንባ አድርገውታል። ራሄል ልጆቿን እዛው ጭቃ ውስጡ ልጃቸውና ለጭቃው ጭቃው ማጠንከሪያ ይሆናሉ። ደምሽም እዛው ጭቃውን ያጠነክረዋል። እርገጫቸው ተብላ ስትባል ው ብላን ያለቀሰችው በግብፅ ውስጥ ሆና ወደ እግዚአብሔር እስከ መቼ ነው ዝም የምትለው? ብለው ብላ እና ይህንን አይነት እንባ ያነቡ እናቶቻችን አሉ። ጠንቋይ ቤት የሚሄዱት ወደው አይደለም፣ በዚህ ሰውዬ ምክንያት ነው። እግዚአብሔር አልገላለን፣ ይህን ሰው እያየ ዝም ማለ? እያሉ ማለት ነው። ግን እግዚአብሔር የሚበቀልበትም ሰዓት አለው እና ይህ ሰው ጊዜ ጊዜን ሲለውጥ ደርግም ወደቀ ና ኢህአዲግ ተተካ እና መግቢያ መውጫት ተደበቀ። የነበርኩበት ሰፈር በፊት ሩቅ ቦታ ነበር ና እዚህ ቦታ ነው ብዬ መናገር አልችልም። እሳቸው ሲናገሩ ማለት ነው። እሳቸው ነግረውኛል። እኔ ግን አልናገርም እና ከነበሩበት ሰፈር ለቀው ከዓይኑ ርቀው መጥተው ቤት ቀይረው ነበረ። ሲፈታቸው አሁንም እንደገና ደርግ ሲወድቅ ኢህአዴግ ሲገባ ቤታቸውን ትተው አልሸጡት፣ ምን አላሉት፣ እንዳይገደሉ ፈርተው ልጆቻቸውን ይዘው ሰፈር ቀየሩ። ሰፈር ቀይሮ ሲመጡ አሁንም የእኚህ ሴትዮ ጎረቤት ሆኑ ማለት ነው። እዛው ሰፈር እንዴ አንድ ሰፈር ተገናኘን እንዴ ብሏታል። ያኔ ኢህአዴግ የገባ ጊዜ መቼ ነው? ወደ እንግዲህ 83 84 ዓመተ ምህረት ነው እንግዲህ። በጣም ከባድ ውጥረት የነበረው ባለስልጣናት እየተፈለጉ ይራሻውን ይገደሉ ነበር። የደርግ ባለስልጣናት ይታሰሩ ነበረ እና በዛ ወቅት ሰውየው በጣም ይፈለግ ነበረ። ነገሮች ተረሳሱ። ጺሙ እያደገ ሲመጣ ምናምን መልኩ ተደበቀ ም ማንም የሚያውቀው ሰው የለም ጠፋ፣ በቃ ሰውየው እና ሌላ ሌላ ማንነት ውስጥ ገባ። ልጆቹም ህፃናት ናቸው። በእርግጥ ግን ያለውን ገንዘብ ተጠቅሞ ልጆቹን በሞግዚት እያሳደገ በጣም ከባድ ጊዜ አሳልፏል። ሰውየው በጉርብትናም ይሰማሉ። ሴትዮዋ የሰውየው የቤት ሰራተኛ የነበረች ከዛ ቤት ወጥታ ሌላ ሰው ቤት ገብታ የሰውየውን ምሥጢር ይዛ ወጥታ ማንነቱን ተናግራበታለች፣ ግን ማንም ሰው ሊጠቆምበት አልቻለም። ለምን? ደብተራ እንደሆነ ስለተናገረች፣ ደግሞ እንዳይገለን ደግሞ እንዳያጠፋን ብለው ማንም ሰው እሱን የሚጠቆም የለም። ስለዚህ የሚጠቆምበት ማነው? እግዚአብሔር ነው ማለት ነው። እና እኚህ ሴትዮ የዚህ ሰውዬ ታሪክ ሲናገሩ እንደው እግዚአብሔር ያን ሁሉ ነፍስ አጥፍቶ ብዙ ወጣቶችን ለጦርነት ማግዶ እናቶች ልጆቻቸውን እንዳይስሙ ወይም ልጆቻቸውን እንዳያሳድጉ የደረሱ ልጆቻቸውንም ደግሞ እንዳይጦሯቸው አድርጎ መና አድርጓቸው እግዚአብሔር ዝም አለ፣ ይህን ሰው እያሉ በየቀኑ ሲገቡ ሲወጡ ያዩታል። እና በሱ ምክንያት፣ በዚህ ሰውዬ ምክንያት ይጠብቃሉ አንድ ቀን የሆነ ነገር እንደሚሆን ለምን የብዙ እናቶች እርግማን እንዳለበት ያውቃሉ። እና አቁሚ ነግሬዋለሁ፣ መኪና አስቁሚ። አንተ ግን አሁን በሰላም እየኖርክ ነው። እውነት ሰውነት ውስጥ በሽታ የለም። እውነት የዛ ሁሉ እናቶች እርግማን አንተ ላይሳ። እውነት አንተ በሰላም በነፃነት እየኖርክ ነው። በጣም ኮ የሚገርመኝ አንተ ስንቱን ወጣት ኮን የማገድ የአንተ ልጆች ግን አሁን በሰላም እየኖረ ትምህርት ቤት ሄዶ ይመጣሉ። እናቶች መና ሆኗል፣ እናቶች መሀን ሆነዋል። አሁን አንተ በምታደርገው ነገር ትእዛዝ ነው። አንጀታቸው ውር ብሎ የሞቱም አሉ። ግንባሯን ያልካትም ሴትም አለች። ሴታቸው ጊዜ ጨረሽ ይላታል ሴትዮዋ። እንግዲህ ያኔ እና ምን ከአንተ ጋር ምን ቆሜ ምን አወራለሁ ጊዜ ዝም ብሎ መኪናውን አስነስቶ ይሄዳል። ሌላ ነገር አይናገራትም። እና ግን ያን በተናገሩበት ሳምንት ግን በጣም ይታመማሉ እራሳቸውን ተናድጄ ነው ብሎ የሚያስቡት ለካ ሰውየው ደብተራ ስለሆነ ያው ይልክባቸዋል ማለት ነው። እና እሳቸውንም እግዚአብሔር ነው የጠበቃቸው አሁን ዝም ብዬ የስግ ሳየው አሉ፣ እንደው የዚህ ሰውዬ ቅጣት የሚገርም ነው አሉ። አንደኛ ሆስፒታል በየጊዜው የሚሄደው በአምቡላንስ ነው፣ ሁልጊዜ የሚሄደው አሉ። የሰቀቀን ህይወት፣ የሰቀቀን ኑሮ ነው የሚኖረው። አበላዘር በሽታ አለበት፣ የስኳር በሽታ አለበት። ከዛ ደግሞ አይኑም ደግሞ የቀዘቀዘ አይኑ ማየት አልቻልም። ይሄ ሁሉ የእርጅና ምናምን ሊመስል ይችላል። በእርግጥ እርጅና ሊሆን ይችላል ግን እግዚአብሔር ሲቀጣ ይችልበታል፣ ያውቅበታል። እና ልጆቹ አስራ አራቱም ልጆቹ ቤት ይመጣሉ እሱ ጋር እና ይጠይቁታል ያለፈውን ዘመን ምን እያደረገ እንደኖረ ምናምን ብዙ አያውቁ፣ ያን ያክል አይነግራቸውም፣ እናቶቻቸውም አይነግሯቸውም ይመስለኛል። እና እኚህ ሴትዮ ብቻ ናቸው ያው እንግዲህ እንዳልኳቸው እ እሳቸውም ብለዋል፣ አንነግራቸው ብለን አባታቸው እንዲህ ነው ብለን መናገር አንችልም፣ አፋችን ተለጉሟል ሲሆን እኔ የሚመስለኝ ሰውየው ስለ ማንነቱ እንዳንናገር የዘጋን ይመስለኛል፣ አሉ። እኔም ለልጅ ያልነግሩ ልጅም ደግሞ ቢያውቅም አባቱ መሆኑን ቢያውቅም በአንዳንድ ጊዜ ነው እየሄደ ሰላም ብሎ የሚመጣው። ከዛ ውጭ ሌላ ነገር አያደርግም እና ሁሉም ልጆቹ እየመጡ ሰላም እያሉት ይሄዳሉ። አንድ ልጅ ብቻ ነው መሄዱ። እሱ ልጅ እንዶ እናቱን፣ አውቃታለሁ። ልክ ሲፈታት ከእኔ በኋላ ነው የፈታት። ልክ ሲፈታት አንተን እንዴት እንደምበቀልህ ታያለህ ለገዛ ልጅህ ነው የምበቀልህ። ልጁ ይደግ ብቻ ብለዋለች። ችግር የለውም ያላት እና ከባድ ጸብ ተነስቶ እስከ ፍርድ ቤት ድረስ አቁማ፣ ከዛ በኋላ ፍርድ ያን የሲፈታት ማለት ነው። ፍርድ ቤት ምንድን ያላት አርፈች ተቀመጭን ያላት። ምክንያቱም ባለስልጣን ነው ሰውየው። እና እኔ የምበቀለ በልጅህ ነው ብለዋለች እና ልጁ አደገ።